በበዓላት ወቅት ጠጥቶ ማሽከርከር፣ ስርቆት፣ በሐሰተኛ የብር ኖቶች ማጭበርበር፣ እንዲሁም የሚበሉ ነገሮች ላይ በአድ ነገሮችን ቀላቅሎ መሸጥን መሰል ወንጀሎች የሚከሰቱ በመሆኑ ለመከላከል እየተሰራ ስላለው ስራ የከተማው ፖሊስ አዛዥ ያብራራሉ። ምን ምን ይከሰታሉ በሚለው ለይተን ከነዚህ ከሐሰተኛ ብር ኖቶች ዝውውር ጋር እነዚህ ተከላክሎ የሚመጡ በአይድ ነገሮች ጋር ገበያ ውስጥ የሚጠብቁ አባላት ስምሪት የሚያደርጉ አባላት ተለይተው አሉ። እነዚህ ፓትሮል ቅኝቶችን በማደራጀት ስራ የሚሰሩ አካላት ተለይተዋል። ምደባ ሁሉ ጨርሰናል። ስለዚህ ይህንን አመት በዓል ማህበረሰቡ በሰላማዊ መንገድ እንዲያከብር በእጃችን ሀያ ስድስት ፖሊስ አለ ከኔ ጭምር ማለት እነዚህ ሀያ ስድስቱን ፖሊስ ከኔ ጭምር ስምሪት ሰጥቷቸዋል፣ ምደባ ሰጥቷቸዋል። ቅድመ ዝግጅቱን እቅዱ ሁሉ ለዘውን ሁሉ ያሳውቀን እየተንቀሳቀስን ያለበትና አራቱም ቀጠና ላይ ደግሞ ማህበረሰቡን የማዋያ ስራ ተሰርቷል። የከተማው ነዋሪዎች ለሰላም ዘብነታቸውን በተለያየ መንገድ እንደሚገልጹ ያብራሩት አዛዡ ለበዓልም የጋራ መግባባት ላይ ተደርሶ እየተሰራ ነው ብለዋል። ሕዝቡ ደግሞ ጎን ለጎን ከጸጥታ አካል ጎን ለጎን እነዚህ አደጋ የሚያስከትሉ ነገሮችን አብረ በጓራ እንዲከታተል እንዲፈታ የመረጃ ባለቤትን በመሆን እንዲደግፍ ያው መልእክቱን እያስተላለፍን ቀጣይ ላይ የዋዜማ ለታ የሚከሰው ነገሮች አሉ አሁን እዚህ ከብዙ ሃይማኖት ተከታዮች አሉ ያንን አስከትሎ የሞቱ ነገሮች ስላሉ ያንን ፖሊስ ራሱን ቅድመ መከላከል ላይ አዘጋጅቶ ይህንን ነጥቶ ይጠብቃል የሚል ነገር ነው። በነ በኩል ያለው ያነጋገር ናቸው። የከተማው ነዋሪዎች በበኩላቸው በዓል በጥሩ መንፈስ ሊከበር የሚችለው ሰላም ሲኖር መሆኑን አውስተው ለዚህም ስኬት የበኩላችንን እንወጣለን ብለዋል። ለፊታችንም ያው እየመጣ ያለው በዓል ያው በሰላም እንዲከበር የዚህ አካባቢ ያለው የጸጥታ ኃይሎች ትልቅ አስተዋጽኦ ነው የሚያደርጉት ካሉት ከሌላ አካባቢ ወይም ከሌላ ሃይማኖት ጋር ያለውንም ቢሆን እኛ በራሳችንም ሃይማኖትም ቢሆን ያለውን ነገሮችን እየተጠያቂን አንድ ላይ የምናከሩበት ሁኔታ ነው ያለው። ለዚህም ደግሞ የዚህ ፖሊሶችም የሆኑ የዚህ አካባቢ ጸጥታ ኃይሎች ትልቅ አስተዋጽኦን እያደረጉ ያሉ ከፖሊስ ጋር ተገናኝተን የምንሰራቸው ስራዎች አሉ። ማታ ከሶስት ሰዓት ጀምሮ እስከ ንጋቱ አስራ አንድ ሰዓት ላይ ሰው በሰላማዊ መንገድ ቤቱ ገብቶ እንዲወጣ ትናንሽ ነገሮች፣ ኮሽታዎች እንዳይፈጥሩ ለማድረግ ጥሩ አደረጃጀት ተፈጥሮ ፖሊስም ከኛ ጋር እየጠበቀ ሮንድ እየጠበቅን የምኖርበት ሁኔታ አለ። በተለየ መንገድ ግን በዚህ በዓል ላይ የተቻለ ስራ ለመስራት ከፖሊስ እና ከህብረተሰቡ ጋር የተወጣጣ አደረጃጀት ተፈጥሮ ሰላማዊ የሆነ በዓል አከባበር እንዲከበር ለማድረግ ሁላችንም በጋራ ተለባርበን የምንሰራቸው ስራዎች ጥሩ ናቸው ብዬ ነው በክል ሚያስቡ ለበዓሉም የመልካም ምኞት መግለጫቸውን አጋርተዋል። እዚህ አካባቢ ነዋሪዎችንና የኦርቶዶክስ ሃይማኖት ተከታዮችን ነው እንኳን አደረሳችሁ፣ እንኳን ለዚህ አበቃችሁ የሚለው ለሁሉም የክርስትና እምነት ተከታዮች የጌታችንና መድኃኒታችን ኢየሱስ ክርስቶስ ስቅለቱ በዓል ጀምሮ እስከ ትንሳኤ በዓል ድረስ ያለውን በሰላማዊ መንገድ ሁሉም ለማክበር ሁሉም ተረባርቦ ምንም ችግር ሳይፈጠር በዓሉን እንዲያከብር የመጀመሪያ ምኞት ነው። ይህን በዓል ደግሞ ልዩ የሚያደርገው በሰላም ሁሉም በቤቱም ሆነ ውጭ ያለውን ሰው አብሮ በመውላት አብሮ በመጠጣት ማዕድ በማጋራት እንዲያከብር ጥሪን አስተላልፋለሁ። ወንጀል መሰል ነገሮች ሲያገኙ ሲያጋጥማቸው በገበያ ሜዳ የሚሆን እነዚህ በህዝብ በህዝብ አካባቢ አከባቢ በየአካባቢያቸው የሚደርሰው ወንጀል ነክ ነገሮች ሲታዩ ለፖሊስ ለጸጥታ ኃይሉ ጥቆማ እንዲሰጡ እያልኩኝ ያው እንኳን አደረሳችሁ የሚል መልእክት ያስተላልፋሉ።